አሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በህልማችሁ ተራራ ስትወጡ ከተራራ ስትወርዱ እጥር ያለ ቪዲዮ ሰርች ላችኋለው። እስከ መጨረሻው ድረስ ተከታተሉ። ላይክ ማድረጋችሁ እንዳረሱ፣ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑኝ አሳድጉኝ ማለት ነው። ሼር ማድረጋችሁም እንደዛው፣ እንዳይረሳ ሼር አድርጉ። እስኪ እንግዲህ በህልማችሁ ተራራ ስትወጡና ስትወርዱ ካለማችሁ በትዳር ያገባ ያላገባ የተፈታ የሚል ካለው በዝርዝር ቀርባ አዘጋጅቼ ይቀርብ ያለው ማለት ነው። ከመጨረሻው ድረስ ተከታተሉ ማለት ነው እሺ። እንደ መግቢያ ህልም አላሚ ነው ተራራችን በህልሙ ሲወጣ ማየቱ ብዙ ችሎታዎች እንዳሉት ይጠቁማል። በቃ ተራራ ወጥቶ ካለመ ብዙ ችሎታዎች እንዳሉ ይጠቁማል። ስለዚህ በእውነቱ እሱን ለማደናቀፍ በሚሞክሩ ምቀኞች ወይም በማንኛውም መጥፎ ሰዎች አይበገርም ማለት ነው። ተራራ ወጣ ማለት ማንኛውም ሰው እሱን ከሚፈልግበት ዓላማ ይሄን ህልም አላሚ ከሚፈልግበት ዓላማ ሊያደናቅፉ ማንኛውንም ነገር ሲመጣ ይቋቋማል ማለት ነው። ተራራ ላይ ከወጣ አንድ ሰው ይሄ ባለ ራዕይ በህልም ተራራዎችን ሲወጣና በደስታ ስሜት ወደ ጫፍ ሲደርስ ማየቱ በቃ ተራራ ላይ ወጥቶ ደስተኛ ሲሆን ጫፍ ላይ ደርሶ ደስተኛ ከሆነ በህልሙ፣ ይሄ ፍቺ ደግሞ ምንድን ነው? ብዙ በረከቶች እና መልካም ነገሮችን እንደሚያገኝ ያሳያል። ብዙ የኑሮ በሮች ይከፈቱለታል። የኑሮ በሮች ምንድን ነው? የስራ አማራጮች በዚህም ስራ በዚህም ስራ በዚህም ስራ በቃ የስራ አማራጮች ይከፋፈትለታል ማለት ነው። ተራራ ላይ ወጥቶ ጫፍ ላይ ደርሶ በጣም ደስተኛ ከሆነ በመውጣቱ፣ ይሄን ያለ መህል መኛ እንግዲህ ይሄን ይመስላል ፍቺው ማለት ነው። እሺ አንድ ሰው ተራራ ላይ እንደወጣ ካየና ነገር ግን ተራሮን እየወጣ መቀጠል ካልቻለ ከደከመው ካቃተው፣ መሀል ላይ በቃ መቀጠል ካልቻለ፣ ወይም ደግሞ መቀጠል አቅቶት መሀል ላይ ከወደቀ ማለት ነው። ይሄ ፍቺ ከፈጣሪ ጋር ለመገናኘት መቃረቡን የሚያሳይ ምልክት ነው። ተራራ ላይ እየወጣ ግን ከወደቀ፣ ከፈጣሪ ጋር መገናኘት ማለት ደግሞ ያው ምን እንደሆነ ያው ታውቃላችሁ ማለት ነው። እሺ ቀጥለን ደግሞ እናያለን። ሌላኛው ህልም ፈች ኢማም ኢብን ሲሪን የተባሉት ህልም ፈች፣ ወይም ሌላኛው ህልም ፈች ደግሞ በህልም ምን ብሏል? ተራራችን መውጣት የህልሙ ባለቤት ብዙ ጥሩ ችሎታዎች እንዳሉት የሚያመላክት ነው ብሏል። ሌላም ደግሞ ተራሮችን ሲወጣ ማየት ተስፋ መቁረጥ እና ብስጭት ተስፋ መቁረጥ መበሳጭት የሚባሉ ነገሮች በሙላ እሱን እንደማይቆጣጠሩት እንዲህ አይነት ስሜቶች ህልም አላሚውን እንደማያሸንፉት ተስፋ እንደማይቆርጥ ብስጭት እንደማይበሳጭ ይገልጻል ማለት ነው። ተራራ ላይ መውጣት ያ ሰው በምንም ነገር ላይ ተስፋ የማይቆርጥ ሰው ነው ማለት ነው። በምንም ነገር ላይ በሚደርስበት ነገር ላይ ራሱ አይበሳጭም፣ ጠንካራ ሰው ነው ማለት ነው። እሺ አሁንም ህልም አላሚው በተራራ ሲወጣ ማየት እና በተራራው ላይ ከፍታ ቦታ በህልሙ ሲደርስ ማየቱ በአጭር ጊዜ ውስጥ የሚፈልገውን ነገር በሙላ እንደሚደርስ ያመላክታል። ከፍ ያለ ተራራ ላይ ወጥቶ ህልም አላሚው ትልቅ ተራራ ላይ እንደወጣ በህልሙ ካየ እና እዛ ላይ እንደደረሰ ካየ በእውነታው ህይወቱ ላይ የሚፈልገውን ነገር በሙላ ያገኛል ማለት ነው። የሚፈልገው ቦታ ላይ ይደርሳል። አንድ ወንድ በህልሙ ውስጥ ተራሮችን መውጣት ካየ በመንገዱ ላይ የሚያጋጥሙት መሰናክሎች እና ችግሮች በሙሉ በማስወገድ እንደሚችል ጠንካራ ስብህናና ጠንካራ ሰሞኑን ይገልጻል። ተራራ የሚወጣ ወንድ በህልሙ ማናቱ ምንድነው? በእውነታው ማንኛውንም ችግር ማስወገድ የሚቋቋም ችግር መጣብኝ ብሎ ወደ ኋላ የማይቀር ለችግር የማይደናቀፍ ወንድ ነው ማለት ነው። እሺ ትዳር የሌላት ሴት ትዳር ያላገባች ሴት በህልሟ ተራራዎችን ስትወጣ ማየቷ እሷ የምትፈልገውንና የምትፈልገውን ነገር በሙላ በእውነታው ለመድረስ የምትፈልገው ቦታ ላይ እንደምደርስ ያመላክታል። ያላገባች ሴት ተራራ ስትወጣ ካለመች ማለት ነው። ያላገባች ሴት ህልም አላሚ ተራሮችን በህልም ስትወጣ በተራራው ላይ ከፍተኛ ደረጃ በቃ ተራራው ላይ ወታ፣ ደግሞ ከፍተኛ ደረጃ ላይ ጫፉ ላይ በቃ ከተራራም እኮ ተራራ አለው። ወታ ወታ፣ ደግሞ ጫፉ ላይ ስትደርስ በህልሟ ካየች ይሄ ተማሪ ከሆነች በትምህርቷ ትልቅ ቦታ ላይ እንደምትደርስ ወይም ዩኒቨርሲቲ ሊሆን ይችላል እንደምትገባበት ትምህርቷ፣ ተማሪ ከሆነች ያለበለዚያ ደግሞ ሰራተኛ ከሆነች ደግሞ በስራዋ ትልቅ ቦታ ላይ እንደምትደርስ የላቀ ቦታ ላይ እንደምደርስ ያመላክታል። በተለይ ተማሪ ሆና ከደረጀ ከተራራ ላይ ሌላ ተራራ ላይ ጫፍ ላይ ትልቅ ተራራ ላይ እንደወጣች ያለመች ተማሪ በትምህርቷ ስኬታማ ትልቅ ቦታ እንደምደርስ ያመላክታል። ሌላው አንዲት ባለ ራዕይ ወይም እችው ያላገባች ሴት ተራራ ስትወጣና ጫፍ ላይ ስትደርስ በህልም ካየች ጫፉ ላይ በስራ ብዙ ስኬቶችና እድሎች እንደምታስመዘግብ ወይም እድሎች እንደምታገኝ በስራ ጥሩ ውጤት እንደምታስመዘግብ ይገልጻል ማለት ነው። አንዲት ያላገባች ልጅ አሁንም ያው እየፈታን ያለ ነው፣ ላላገባች ሴት ስለሆነ ነው። እና አሁንም ያላገባች ያላገባች ልጃገረድ ሴት ተራሮችን መውጣት በህልም ካየች አንዳንድ መሰናክሎች ስትወጣ ተራራውን ስትወጣ መሰናክሎች ካጋጠሟት ይህ ምናልባት አንዳንድ አሉታዊ ስሜቶች እየተቆጣጠሯት ወይም መጥፎ ስሜት እየተሰማት ጥሩ ጥሩ ያልሆነ ሀሳቦችን እያሰበች እንደሆነ ሊገልጽ ይችላል። ተራራ እየወጣች መሰናክል በቃ እየተንሸራተተች እየተደናቀፈች፣ እንቅፋት እየመታት ከሆነ በህልሟ የምታልመው አንዳንድ መሰናክሎች ወይም ጥሩ ያልሆነ ስሜቶች እየተሰሟት እንደሆነ በእውነታው ይገልጻል ማለት ነው። አንዱ ከአንድ ሰው ጋር ወደ ተራራ የመውጣትና ተራራው ጫፍ ላይ ስትወር ስትደርሱ ማየት ከሌላ ሰው ጋር ማለት ነው። ማናቸውም ሆናችሁ በማናቸውም ህልማላሜ በህልማችሁ ወደ ተራራ ከሰው ጋር ወታችሁ ጫፍ ላይ ስትደርሱ ማለም፣ ሴትም ልትሆን ትችላለች፣ ማንኛውም ሰው ብቻ የምትፈልጉት ግባችሁን ለማሳካት የምትችሉትን ሁሉ እያደረጋችሁ እንደሆነ ይገልጻል ማለት ነው። እራሷን ከሌላ ሰው ጋር በህልም ተራራ ስትወጣ የምታይ ሴት ፍቺው በመጪው ቀናት ብዙ ገንዘብ እንደምታገኝ ያመለክታል። ከሌላ ሰው ጋር አንድ ሴት በህልሟ ስትወጣ ካየች በቀጣዩ ጊዜ ብዙ ገንዘብ እንደምታገኝ ያመለክታል ማለት ነው። እሺ አንዲት ሴት ባለ ረአይ ከሌላ ሰው ጋር ምናልባት ያገባች ትሆናለች እና ከሌላ ሰው ጋር በህልም ተራራ ስትወጣ ማየት ብዙ በረከቶች እና መልካም ነገሮች እንደምታገኝ ያሳያል። በመጪው ጊዜ ውስጥ ብዙ የኑሮ በሮች፣ የስራ እድሎች ይከፈቱላታል ማለት ነው። ለባለትዳርም ለተፈታችም ይሆናል ችግር የለውም። አንዲት ያላገባ ሴት ደግሞ ከሌላ ሰው ጋር በህልም ተራራ ስትወጣ ካየች፣ ይህ በህይወቷ ውስጥ ብዙ ስኬቶችና እድሎችን ማግኘት እንደምትችል የሚናገር ህልም ነው ማለት ነው። ባለትዳር ሴት በህልም ተራሮችን በመውጣት ቀደም ሲል ከነበሩት መጥፎ ሰዎች ሁላ እንደምትርቅ ያመላክታል። አሁንም ባለትዳር ሴት ተራሮችን በህልም ስትወጣ ማየት በእውነቱ የምትፈልገውን ሁሉ እንደምትደርስ ያሳያል ማለት ነው ይች ባለትዳር ሴት ባለራአይ ባለትዳር ሴት ህልም አላሚ ማለት ነው። ተራራን በህልም ስትወጣ ማየት ብዙ በረከቶች እና መልካም ነገሮች እንደምታገኝ ይገልጻል። ለዚውም በቅርብ ጊዜ ውስጥ ብዙ የስራ እድሎች ይፈጠርላታል ማለት ነው። እንግዲህ በህልማችሁ ባለትዳር ሴት ሆነሽ በህልምሽ ተራራ ስትወጣ ካየሽ፣ ብዙ ነገሮች በተለይ ስራ፣ የስራ በሮች፣ የስራ እድሎች ይከፈትልሻል። የኑሮ በሮች ማለት የገቢ ምንጮች ይበዛልሻል ማለት ነው። እሺ ባለ ትዳር ሴት በህልም ወደ ተራራ ስትወጣ ካየች ይህ ለእሷ ከሚመሰገኑ ራዮች አንዱ ነው። ምክንያቱም ይህ በትዳር ህይወቷ ውስጥ የመደሰት የመረጋጋት፣ ሰላም ያለው ትዳር እየኖረች ነው ማለት ነው። አንድ ፍ- አንድ ፍ- አንድ ትርጉ- አንድ ህልም ተራራ ላይ መውጣት ብቻ አንድ፣ ሁለት፣ ሶስት ወደ አራት ፍቺ አለው ማለት ነው ከነዚህ ሁላ ህልማችሁ ከእናንተ ጋር የሚሄደው ይሆናል ማለት ነው። አንድ ህልም አምስት፣ ስድስት፣ ሰባት፣ ስምንት ፍቺ ሊኖረው ስለሚችል አንዷ ቤተሰቤ ስለጠየቅች ነው የትኛውን እንያዝ ሁለት ሶስት አራት ነው የምትፈችው የትኛው ነው ህልሙ የኛ የሚሆነው ብላ ጠይቃኛለች። ይሄ ምንድን ነው? አንድ ህልም ወደ ተራራ ስትወጣ አራት ፍቺ ካለው ከእናንተ ጋር የሚሄደው ከእናንተ ህይወት ጋር የሚሄደው ነው ፍቺው ማለት ነው። ወይም ገንዘብ የማታገኙ ከሆነ ስራ ታገኛላችሁ፣ ስራ የማታገኙ ደግሞ በሆነ አጋጣሚ ገንዘብ ታገኙ ትችላላችሁ። ስለዚህ ሁሉንም መከታተልና እናንተ ጋር የሚሆነው ነው ማለት ነው። እሺ። ባለትዳር ሴት ወደ ተራራ መውጣትና ከእሱ መውረድ። ይቹ ባለትዳር ሴት ወደ ተራራ ወጥታ ከተራራው ስትወርድ በህልም ካየች በእሷና በባሏ መካከል የተፈጠረው ልዩነት በእውነቱ መፍታት እንደምትችል ያመላክታል። ባሏና እሷ ተጣልተው ከሆነ ወይም ይጣሉና ያንን ደግሞ መፍታት እንደምትችል ነው የሚገልጸው። ተራራ ወጥታ ስትወርድ ካየች እንግዲህ ባልና ሚስቱ ላይ ይጣላል፣ ያንን ግን እሷ መፍታት እንደምትችል ያመላክታል። አሁን ባለትዳር ሴት ልማላሜ ወደ ተራራ ስትወጣና በህልም ስትወርድ ማየት ሌላኛው አፈታት እሷን እየጎዳት ያለውን መጥፎ የስነልቦና ሁኔታ እንደምታስወግድ ይገልጻል ማለት ነው። ይቺ ባለትዳር ሴት ተራራ ላይ ወጥታ በህልም ስትወርድ ማየቷ ለባሏ ያላትን ፍቅር እና ከእሱ ጋር ያላትን ቁርጠኝነት፣ ከእሱ ጋር እስከ መጨረሻው ለመኖር እንደምትፈልግ፣ ልጆቿንም በአግባቡ ማሳደግ እንደምትችል፣ በበቃ ትዳሯን መምራት እንደምትችል ይገልጻል ማለት ነው። አንዲት ነፍሰ ጡር ሴት በህልም ወደ ተራራ መውጣትና መውረድ ካየች ደግሞ ይህ በቅርቡ እንደምትወልድ ምልክት ነው። ለዚህ መዘጋጀት አለባት። አንዲት ነፍሰ ጡር ሴት በህልም ወደ ተራራ ስትወጣና ስትወርድ ካየች ይህ ማለት በእውነቱ የጋጠሟትን ቀውሶችና ችግሮች ሁሉ ማሸነፍ እንደምትችል ለነፍሰ ጡር ሴት ይገልጻል ማለት ነው። ነፍሰ ጡር ሴት በህልም ተራሮችን በህልም ስትወጣ ካየች ነገር ግን ለእሷ ምንም ይሄ ደግሞ ለነፍሰ ጡር ሴት በቅድም ስትወጣና ስትወርድ ነው ብለናል። አሁን ግን ወደ ተራራ ስትወጣ ማየት ነፍሰ ጡር ሴት በህልም ተራራዎችን ስትወጣ ማየት አንዳንድ ስትወጣ አንዳንድ መሰናክሎችን በህልም ካየሽ ተራራ ስትወጣ አንዳንድ መውደቅ፣ አለመውጣት መቻል እንደዚህ አይነት ነገር ህልሙ ላይ ካለ ፍቺው ምንድን ነው? ያው በውላዳ ወይም በእርግዝና ሰዓት የሚያጋጥሟትን አንዳንድ ችግሮች ያመላክታል ማለት ነው። ይቺው ነፍሰ ጡር ሴት በህልም ተራሮችን ስትወጣ ማየት ግን ምንም አይነት ችግር ካልገጠማት ተራራውን እየወጣች በሰላም ከሆነ የምትወጣው አወላለዷ በቀላሉ ምጧ ገር እንደሚሆን ይገልጻል ማለት ነው። አሁንም ነፍሰ ጡር ሴት ከባለቤቷ ጋር በህልም ተራራ ስትወጣ ካየች ይህ ፍቺ በውላዳ በምትወልድበት ሰዓት ባሏ አጠገቧ እንደሚሆንና እንደሚንከባከባት ያመላክታል ማለት ነው። እሺ ትዳር የፈታች ሴት ደግሞ በህልሟ ተራሮችን ስትወጣ በህልም ከተመለከተች በቅርቡ አንዳንድ ጥሩ እድሎች እንደሚያጋጥማት ያመላክታል። ትዳር የፈታች ሴት በህልሟ በተራሮች ላይ ስትወጣ ማየት ብዙ ጥሩ ስነ ምግባር ባህርያት ካለው መልካም ሰው ጋር ለሁለተኛ ጊዜ እንደምታገባ ይገልጻል። ለተፈታች ከሆነ ተራራ ላይ ስትወጣ ዳግመኛ ትዳሯን ነው የሚገልጸው፣ ለዚውም ጥሩ ባህሪ ካለው ሰው ጋር በህልም ተራሮችን ስትወጣ ፍጹም ባለ ይቅርታ። የተፈታች ሴት በህልም ተራሮችን ስትወጣ ማየት በወደፊት ህይወቷ እርካታና ደስታ እንደሚሰማት ያመላክታል። ይች የተፈታች ሴት በህልም ተራራ ላይ ስትወጣ ካየች ይህ ፈጣሪ ከዚህ ቀደም ለነበረችበት እንግዲህ ባሏን ስትፈታ ሲያጋጥማት ለነበረው ፈተና ችግሩ በሙላ ካሳ የሚሆን ጥሩ የትዳር አጋር እንደሚሰጣት ወይም ጥሩ ጊዜ እንደምታሳልፍ እንደምትካስ ይገልጻል ማለት ነው። በአጭሩ የተፈታች ሁና የተፈታች ሴት ናት በህልሟ ግን ነፍሰ ጡር ሁና ወደ ተራራ ስትወጣ ካየች፣ ነገር ግን በህልም አንዳንድ ችግሮች ካጋጠማት ተራራውን ስትወጣ፣ ይሄ በእሷና በቀድሞ ባሏ መካከል ጸብ ሊፈጠር እንደሆነ ያመላክታል። ተፈታለች ትዳ የተፈታች ሴት ናት በእውነታው በህልሟ እርጉዙና ተራራ መውጣት አለመቻል፣ ተራራውን ልትወጣ አለመቻል፣ ይሄ ምንድነው ከፈታችሁ ባሏ ጋር ጸብ ሊፈጠር እንደሆነ የሚገልጽ ህልም ነው ማለት ነው። አንድ ወንድ ተራሮችን በህልም ሲወጣ ማየት፣ ለአንድ ወንድ ማለት ነው። አንዳንድ ጊዜ መግቢያው ላይ አንድ ወንድ እያልኩ የምፈተው ባለትዳርም ወንድ ሊገልጽ ይችላል። በመጨረሻው አካባቢ ደግሞ አንድ ወንድ ወጣትንም ሊገልጽ ይችላል። ያላገባ አሁን አንድ ወጣት ያላገባ ወጣት ሊሆን ይችላል። በህልም ተራራን ሲወጣ በደንብ ሚዛኑን ጠብቆ ወይም ደግሞ ቀጥ ብሎ ተራራን ሲወጣ ካየ እንደዚህ ነው

እያተሻራተተ እየተንገዳገደ ሚዛኑን ሳይጠብቅ እየተንገራደደ እንደዚህ እየተቸገረ ከሆነ የሚወጣ በስራው የሚያጋጥሙትን ወይም በስኬቱ ላይ የሚያጋጥሙትን ችግሮች ይገልጻል። አንድ ወንድ በህልሙ ተራራችን ሲወጣ ሚዛኑን ሳይጠብቅ ማየት ብዙ ኃላፊነቶችና ሸክሞችን በትከሻው ላይ እንደሚወድቁ ያሳያል። ተራራ እየወጣ እንዲህ ሲንገዳገድ ካለመ እም ተንገዳገድኩ ሲንገዳገድ ካለመ አሁን የፈታሁትን ይመስላል ኃላፊነቶችን እና ሸክሞች አሉበት ማለት ነው። አንድ ወንድ በተራሮች ላይ ሲወጣ ይሆናል የተራራው ጫፍ ላይ ሲደርስ ካለመ በህይወት ውስጥ የሚያጋጥሙትን ነገሮች ሙሉ በሙሉ ችግሮች ማስወገድ እንደሚችል ይገልጻል ማለት ነው። ውድ ተመልካቾች፣ ዛሬ እንግዲህ ይሄን በመሰለ ስለ ተራራ ሰርቻለሁ ማለት ነው። በቀጣዩ ቪዲዮ ደግሞ እንገናኛለን። ላይክ አድርጎ፣ ሰብስክራይብ አድርጎ፣ ሼር አድርጎ አበረታቱኝ። ብዙ የህልም ፍቾች ገና ወደፊት እንሰራለን። አበረታቱኝ። ደህና ቆይቻ